እንዴት ናችሁ ጋይስ ደህና ናችሁ ደህና ነኝ እግዚአብሔር ይመስገን ቡራ ለሀይሚ መኪና ገዛላት መቼ ነው የገዛላት እንዴት ለኛ ሳያሳየን ይገዛላታል ኦ ማይ ጋድ እናንተ ዛሬ ሃይሚና ቡራ ቀሩ ግን ቲክቶክ ላይ ምናምን መተው ነበረ! ፖስት አድርገው ነበር የኢንስታግራም ፎቶ ደግሞ ፎቶችን በጣም ነው የሚያምረው የኔ ማሮች የኔ ውዶች እናላችሁ እኔ ደግሞ የነሀይሚ ቤት ሊመረቅ ነው ብዬ ብጥርቅ ብጥርቅ ስል በልኩኝና ለካ የእነሱ ቤት ምርቃት አይደለም ኦ ማይ ጋድ አይስመኝ ችኮላሽ ዋጋ እያስከፈለች ነው ማሬ መረጋጋት አለብሽ አሁንም መኪና ገዛላት እያልሽ እያወራች ነው ኧረ እባክሽ አጣሪ እባክሽ አጣሪ ውዴይ መኪና ገዛላት እናንተ ይህኔ ደግሞ ቤቱን ሊመርቁላቸው ሄዱ ብዬ ብጥርቅ ስላመሸ ዋልኩኝ እና ማለት ነው። ለካ የሄኖክ ሀምሳ ሺ ነው። ውይ ውይ ውይ ዱንጉጥ ነው ያልኩትና እነ ብሩክ እና እነ ማርክ ምናምን ኢትዮጵሪ ሰብሰብ ብሎ ነበር የመጡት። መኪና ገዛላት ያልኩትን አወራቸው አልቆይ ተረጋጉ፣ እናንተ ራሱ ለምንድነው ነው የምትቸኩሉት? እስከ መጨረሻው ሰዓት ሰሙ። ለምንድ ነው ኮሜንት ምትጽፉት የምትናደዱት? ዋይ ዋይ! ዛሬ የአመቱ አርብ ነው እና ማለት ነው። እኔ ደግሞ ማለት ነው ጡል ጡል እያልኩኝ ሄጄ ሳይ ሀምሳ ሺ ነው። ና ብሩክ፣ ማርክ፣ ኤፋ ምናምን ነበሩ። ና ተጣልታችሁ ነው የምትሉን ሰዎች፣ አልተጣላንም ይሄው ይሄው ብለው ተቃቀፉ። እንዴ እናኛ ኮ አብራችሁ አሳዩን እንዳልተጣላችሁ እንጂ ከተለያያችሁ አብራችሁ ካልሰራችሁ ተጣልታችሁ ነው ማለት ነው ብለን እኛ ደግሞ ወሬ ማውራት ጀመርን። ከዛ እነሱ ደግሞ እንዳልተጣላን ተሰባስበን እናሳያቸው ብለው እንግዲህ ተሰባስበው ዛሬ መጥተው ነበረ። የወንዶች የጎረምሳ መአት ነበረና ቡራዬ እንግዲህ ሁላቸውንም ማንም ሰው አንገቱን እንዳይደፋ እኔ ቀብራራው እያለሁ አንገታችሁን የምትደፉ ሰዎች በሕይወቴ እንዲኖር አልፈልግም። የቡታጅራ ጎረምሳዎች አንገታቸውን እንዳይደፉብኝ እጥራለው ግራለው እያለ ነው ቡራ። አ በጣም ደስ ይላል። በጣም ደስ ይላል። እንደዚህ የሀገር ልጅ ማበረታታት በጣም ምርጥ ነገር ነው። እና የኔ ወዶች የኔ ማሮች የኔ ፍቅሮች ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም፣ አሸወይና ነው። እናንተ ጋም ሰላም፣ መልካም፣ አሸወይና እንደሆነ ባለሙሉ ተስፋ ነኝ። መጀመሪያ ሰብስክራይብና ላይክ ብታደርጉ ምንም ችግር የለው፣ ምክንያቱም አትከፍሉበትም፣ አትከፍሉበትም፣ አይከፍልበትም እና እንግዲህ ቡራና ሀይሚ ሴንሲቲቭ እያደረጉን ነበር። ነገር ግን አሁን አሁን ቪዲዮ ሁሉ መስራት ተዋል። አንድ ቀን በሀይሚ፣ ከዛ ደግሞ አንድ ቀን ቲክቶክ፣ ከዛ ደግሞ አንድ ቀን ምናምን አልፎ አልፎ ነው እየሰሩ ያሉት። እንግዲህ ተከታታይ ድራማ ካልጀምሮ ሁሉ ጊዜ ቪዲዮ አይሰሩልንም። ማታ ማታ መጠበቃችሁን አቁሙ። ከዚህ በኋላ በሶስት ቀን በአራት ቀን አንዴ ነው ፖስት የሚደረግላቸው። ከዛ ደግሞ አንዳንዴ ቲክቶክ ላይ ብቅ ብቅ ይላሉ። ካላስ ፊኒሽ። ትዳር መስረተዋል። ሁልጊዜ ካሜራ ደቅኖ መዋል ማደር የለም። ትዳር ቀልድ አይደለም፣ እንደሚሆናቸዋል ላይፍ ቀልድ አይደለም፣ ካሜራ ላይ አይደለም። እና እንግዲህ ባለ ትዳር ሆነናል፣ ጉድ ጉድ ማለት ጀምረናል። የማይሆን ድራማ አንጀምርም፣ ሕይወታችን ሪል ላይፋችን ነው። ምናጣጥም ሁሌ እስከ መቼ ከካሜራ ጋር ብለው እንግዲህ ሰልችቷቸውን ይመሰል እነሱም ትተውናል። እኛም ማታ ማታ አይናችን አፍጥጠን ቻናላቸውን ማየቱን ተያይዘነዋል። ከዚህ በኋላ ግን ተስፋ ቆርጠን ማታ ማታ መጠበቅ ማቆማችን አይቀር ጥርም እና ሀይሚና ቡራ ባጠፉ ጥሩ ነው። ምክንያቱም ሴንሴቲቭ የሚያደርግ ቪዲዮ እየሰራችሁ እኛ እንደዚህ አይነት ሴንሴቲቭ ቪዲዮ ስንጠብቅ እናንተ ደግሞ እንደገና ኩምት ኩምዝዝ በቀምን ልበላችሁ። የሌለን የምታናድዱ ማታ ማታ እናንተን እኛ በጉጉት እየጠበቅን ማለት ነው። ብቻ ያማለያ ዛሬ እንደቀራችሁ አልቆጥረው፣ ምክንያቱም ቴክታክ ላይ አይቻችኋለሁ። ሚፍታ ቤት ሀይሚን አይቻታለሁ። በራሷ ቤት አንድ ቪዲዮ ፖስት አርጋለች። ብሩክ በራሱ ቤት አንድ ቪዲዮ ፖስት አርጓል። ዩቲብ ላይ ደግሞ በሄኖክ ቤት ቡራ መጥተዋለኝ። ሲቀጥል ደግሞ ስቶሪ ላይ ፖስት አርጓል። ስለ መኪናው ባወራችሁስ እንዴት? ካሁን አዳመጣችሁኝ። አሁን ስለ መኪናው ሚስጥር ብነግራችሁ አይሻልም? ለሀይሚ መኪና ገዛላት። አዎ ገዛላት። ለእኛ ሳታሳየን ሰርፕራይዝ ያደርጉን ቀጥታ ሀይሚ መንጃ ፍቃድ አውጥታ ማሽከርከር እስከምትጀምር ድረስ አልነገሩንም እና መኪና ገዝቶላት አይደለም። ለማንኛውም አንቺ ውሸታ ምናምን ብላችሁ ጽፋችሁ ናል እኮ እስካሁን አይድሌ ችለዋለሁ። እቺ ምን አደርጋለሁ ችለዋለሁ፣ ችለዋለሁ። እና ገዝቶላት አይደለም፣ ፕሮሞሽን እየሰራ ነው። ቡራ ማለት ነው። ቡራ በነገራችን ላይ ሰዎችን በጣም ያበረታታል እና ብዙ ጊዜ የመኪና እንትኖች ጋራጅ ቤት ምናምን እየሄደ ፕሮሞሽን ይሰራል። ያው እንግዲህ መኪና ስላለው መኪናውን ሁሌ ነው አሉ ጋራጅ ቤት እየወሰደ የሚያስቀይራት አሉ የሚያስጠግናት ከልሯን እስከ መቀየር ሁሉ ነው የሚያደርሳት አሉ። እና መኪናውን ልክ እንደ ሀይሚ በጣም ነው የሚወዳት አሉ ብሩኬ። እና እንግዲህ ጋራጅ ቤት መመላለስ ሲያበዛ ጊዜ እነሱም እንግዲህ መመላለስ ካልበዛማ እግር ካበዛማ ፕሮሞሽን ስራልን ብለው እግሩን ያዙት አሉ። እና ፕሮሞሽን ሰርቶ ነው እንጂ መኪና ገዝቶላት አይደለም። እሺ? ግን አንድ ቀን ይገዛላታል። ሲቀጥል ስለማያስፈልጋት ነው። መኪና መግዛት ለእነሱ ከባድ ይሆናል ብዬ አላስብም። እና ዛሬ እንግዲህ በቤታቸው አልመጡም ደብሮኛል። ግን ቲክቶክ ላይ ምናምን ስላያቸው ብዙም አልደበረኝም። እንግዲህ ቲክቶክ ላይ ላይቭ ምናምን ሊመጡ ይችላሉ። ከመጡ እንግዲህ ያኑ ላይባቸውን እንኮመኩማለን ማለት ነው። ከዛ ደግሞ ጊፍት ምናምን ስትሰጡ ያው ይኖራል ዞሮ ዞሮ ከመጡ በጣም ደስ ይለኛል። እኔ ፈታን የምለው እኔ እነሱ ሲገቡ እያዩ ጊፍት የሚሰጠው ነው ያለው ኮሜንት የሚጽፈው በኮሜንት የሚመላለሱትን የሚሰዳደቡትን እያዩ በቃ ራሴን ፈንስ አድረግ ነው ማመሽውን ብሩክ ላይቭ ሲገቡ ማለት ነው። ቤት እዛ ኮሜንት ላይ የምትሰዳደቡን ነገር በፈጣሪ ስም ታድላችሁ የምር እኔም ብቻ ሙሉና ላይ የማዛኘውን ግን አብዛኝ ጊዜ አያቸዋለሁ እና ያው ምሽት ኔም ቲክቶክ ላይ ነው። በነገራችን ላይ ዩትብ ላይ ቪዲዮ ፖስት አደርጋለሁ። ካላስ ዩትብ ባህላዊ ነው። ቪዲዮ የና ሀይሚ ፖስት ካረጉ የና ሀይሚ ነው ያለው። ከዛ እናብረሽ እናሮታን ነበር በፊት ማ፣ አሁን አሁን ግን አስጠሉኝ። በቃ ሰለችኝ። ቺ ሄርሜላች ሞፈር እግር ከመጣሽ በኋላ በስመአብ የእነሱን ቪዲዮ ጭራሽ ነው ማየት ያስጠላኝ። ውይ ውይ ቀለብ የላት ምን፣ ይቅርታ አርጉልኝ። እቺ ሄርሜላ ምንም አታምረኝ። በቃ አማርኛዋ ሲያስጠላ የምታወረው ነገር፣ በቃ ለራሷ ክብር የላት የምትለብሰው ልብስ እንደው ስርዓት የለው፣ ዝም ብላ እንደው ማስጠሊያ ማለት ነው። አብረሽማ በቃ ምን ልበላችሁ፣ ብር ብቻ ነው የሚያስበው ጭንቅላቱ፣ እንጂ ልብሱን አውልቅ፣ ልብስን አውልቅ፣ እንትንህን አሳየን ብር ይከፈላል ቢባል አውልቆ ያሳየናል። ይሄ ምንም ጥያቄ የለውምና በጭንቅላቱ ብር ብቻ ነው አብረሹ የሚያስበው ሶ እነሱን ማየት ከተውኩ ቆይቻለሁ። ሶ ቲክቶክ ላይ ንማመሸው እና ሀይሚ ላይብ ሲገቡ እነሱ ነው ያለው እና ዛሬ በቡርክ ቤት ይገቡ ይሆን አለኝ። ምክንያቱም ዩቲብ ቪዲዮ ሳይሰሩ ሲቀሩ አብዛኛውን ጊዜ ቲክታክ ላይ ሊቭ ይመጣሉ። ና ሲቀጥል ደግሞ በነ ሄኒ ቤት አይቼዋለሁ ቡራ እና ያው እንግዲህ ብዙ ሰው አስተያየት እየሰጠ ነበረ። ና ሀይሚ ምስኪ እንደው አንድ ቀን ከነሩታ ጋር ነ ይልን የምር ምክንያቱም ብዙ ሰው ከሀብረሽ ጋር ተጣልታላይ ሲባል መጣች። ከዛ ከኤፍሬም ጋር በጣም ነበር የምትሰረው። ወይኔ የሚሰሩት ፍራንስ በቃ ፍራንክ ልብ ፍርስ ነበር የሚያደርገው እና ደግሞ ከሩታ ጋር እንድቀን ቀን ሀይሚ ብትመጣ በጣም ደስ ይለኛል። ምክንያቱም ብዙ ሰው ጥያቄ መልስ ያገኛል። ብዙ ሰው ተጣልተዋል ምናምናምን እያረ ስለሆነ ሀይሚዬ ከሩታ ጋር እንድቀን ቀን ብትመጣ በጣም ነበር ደስ የሚለኝ ማለት ነው እና ለመምጣት ያውቃሽ። የኔ ቅመም የኔ ውድ ነገር የኔ ቆንጆ ብሩኬ ደግሞ ለሀገር ልጆች አቤት ያለ ፍቅር እንደዚህ ታበረታታቸዋለ እንደ እኔ ያለውላችሁ ማንም አንገቱን እንዳይደፋ ምናምን እያለ እንግዲህ እያበረታታቸው ነበረና ጓደኞቹን፣ ማለት ነው የቡታጅራ ልጆችንና በጣም ደስ ይላል፣ የሀገር ሰው እንደዚህ ሲደጋገፍ ሲረዳዳ፣ ምናምን ብቻ በጣም ያምር ነበርና ና የኔ ውዶች፣ በቃ ደህና እደሩ። በጣም ነመወዳችሁ። ባይ ባይ